በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የኤፌድሪ ፕሬዚዳንት ታዬ አጽቀ ሥላሴ በተጠናቀቀው በጀት ዓመት የተገኙ ስኬቶችና ቀጣይ ትኩረቶችን ማንሳታቸው ይታወሳል። ይህንኑ በተመለከተ ነው አሁን መረጃ እየሰጠናቸው ቆይታ የምናደርገው። ወደ ስቱዲዮ ቢ ስናቀና ስቱዲዮ ቢ የሚገኘው ባልደረባችን ወንድሙ አዱኛ በተለያዩ ዘርፎች የተነሱትን አንኳር አንኳር ጉዳዮችን በጥቂቱ እያስታወሰን ቆይታ ያደርጋል። አብራችሁን ሁኑ። ወንድሙ መቀጠል ትችላለ አመሰግናለው የሸዋና ሶዶ እንግዲህ በመግቢያችሁ ላይ ያነሳችሁት ጉዳይ አለ። በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ የፌዴሬ ፕሬዚዳንት አምባሳደር ታዬ አጽቀሥላሴ የተለያዩ ሀሳቦችን አንስቷል። በተለይ ደግሞ በ2016ና 2017 የነበሩ እምርታዎችን በንጽጽር በተመለከቱበት ሀሳባቸው ላይ የምጣኔ ሀብቱን ማህበራዊና ሌሎች ዘርፎችም እንዲሁ ከዲፕሎማሲ ጋር የተገናኙ ስኬቶችን እንዲሁ ለሁለቱ ምክር ቤቶች ሀሳባቸውን አንስቷል። እነዚህን ሀሳባቸውን በተመለከተ ተነሱትን አንኳር ጉዳዮች በጥቂቱ ለማስታወስ ያህል በግብርናው ዘርፍ የምጣኔ ሀብቱን ስንመለከት በግብርናው ዘርፍ የተገኙትን ስኬቶች መመልከት ይገባናል። ይህም በግብርናው ዘርፍ በ2016 ዓ ም አንድ ነጥብ 2 ቢሊዮን ኩንታል ምርት ነበር መሰብሰብ የተቻለው በ2017 ደግሞ አንድ ነጥብ 57 ቢሊዮን ኩንታል መሰብሰብ ተችሏል። ይህም የ24 ነጥብ 7 በመቶ ብልጫ እንዳለውም ጭምር ነው ፕሬዚዳንቱ ያነሱት ከዛ ባለፈ ኢንዱስትሪውም የ59 በመቶ እድገት ነበረው በ2016 ላይ፣ በ2017 ደግሞ የ65.02 በመቶ እምርታ አሳይቷል ነው የተባለው። ተመልካቾች እንግዲህ የምጣኔ የሀገር በቀል የኢኮኖሚ ማሻሻያው በጎ እድል ይዞላቸው ከመጡ ዘርፎች መካከል አንዱ የማድኑ ዘርፍ እንደሆነ እናስታውሳለን። ወርቅ ደግሞ ትልቁ በጎ እድል ካገኙ ዘርፎች መካከል አንዱ ሆኗል። የወርቅ ምርታችን በ2016 ዓ ምት 3.9 ቶን ነበረ። ነገር ግን ይህ ማሻሻያ ከተደረገ በኋላ በ2017 ደግሞ 38.87 በቶን ምርት ሊሰበሰብ እንደቻለም ጭምር ፕሬዚደንት አያዝ ቀስላሴ በሁለቱ ምክር ቤት መክፈቻ ወቅት ላይ ይህን ሀሳባቸውን አንስተዋል። እንዳጠቃላይ ብድርን በተመለከተ ደግሞ 822.8 ቢሊየን ገንዘብ አጠቃላይ ለምጣኔ ሀብቱ ላይ እንዲሁ ተለቋል። እንዳ በአጠቃላይ ከተለቀቀው የብድር ገንዘብ ውስጥ ደግሞ 77 በመቶ ያህሉ ለግሉ ዘርፍ እንደሆነም ጭምር ነው ፕሬዚዳንቱ ያነሱት። ኤክስፖርትን በተመለከተ በሀገሪቱ ታሪክ ታይቶ ያልተመዘገበ አይነት ከፍተኛ እምርታ ነው የተመዘገበው። ይህም በአመቱ 8.3 ቢሊዮን የአሜሪካን ዶላር ገቢ ተገኝቷል። ይህም ከ2016 ዓ ም ጋር ሲነጻጸር የ115.8 በመቶ ብልጫ እንዳለውም ጭምር ነው ፕሬዚዳንት አጽቀሥላሴ በሁለቱ ምክር ቤት አጠቃላይ ሀሳቦችን ያነሱት እንደ አጠቃላይ የ2017 ጥቅል እድገትም 9.2 በመቶ ሆኖ ስለመመዝገቡም ጭምር ነው ያነሱት። እንግዲህ ምጣኔ ሀብቱን በተለያዩ ዘርፎች መመልከት ይኖርብናል። ማህበራዊ ዘርፉ ላይ የምናገኘው ትምህርት ነው። ትምህርትን በተመለከተ የተለያዩ ስራዎች ስለመሰራታቸውም ጭምር አንስተዋል። በዋናነት ትምህርት ለትውልድ የሚል ንቅናቄን በማስጀመር በተለያዩ የሀገሪቱ አካባቢዎች የትምህርት ቤቶች ግንባታን ተደራሽነት ማድረግ ተችሏል። ጥራት ላይ የተሰሩ ስራዎች አሉ። በርከት ያሉ ጉዳዮች ተከናውኗል። ተደራሽነትን የማስፋት የመምህራን ልማትና ሌሎች ጉዳዮች ላይም እንዲሁ ትኩረት ተሰጥቶ ተሰርቷል። ከዛ በተሻገረ ደግሞ እንደ ሀገር በጎ እምርታም የታየበት ደግሞ የተማሪዎች ምገባ ነው። በርካታ ተማሪዎች የተማሪዎች የምገባ አገልግሎት ተጠቃሚ በመሆናቸው የመጠን ማቋረጥን ማስቀረት ተችሏል። ከዛ ባለፈም የትምህርት አቀባበል ሂደታቸውን ከጊዜ ወደ ጊዜ ማሻሻል እንደተቻለም ጭምር ነው የተነገረው። ይህ እንደ ሀገር የተሰራው ክዋኔ ደግሞ እንደ ሀገር ዓለም አቀፍ እውቅና እንድናገኝ እድል የሰጠ ስለመሆኑም ጭምር ፕሬዚደንት አያዝ ቀስላሴ በሁለቱ ምክር ቤት የመክፈቻ ስነ ስርዓት ላይ ባነሱት ሀሳብ ጠቅሷል። ሌላኛው የማህበራዊ ዘርፍ ጉዳያችን የሚሆነው ደግሞ ጤና ነው። ጤና ላይ በርካታ ጉዳዮች ተሰርተዋል። የጤና ተቋማትን ማካከል እስከ ወረዳ እንዲሁም ደግሞ እስከ ቀበሌ ድረስ ያሉትን ከማስፋት ባለፈ ሌሎች ጉዳዮች ላይም እንዲሁ ትኩረት ተሰጥቶ ተሰርቷል። እንግዲህ ቅድመ መከላከል ላይ የተሰሩ ስራዎች እንዳሉ ሆነው አክሞ ማዳን ላይ እንደ መንግስትም ትኩረት ተሰጥቶ ተግባራዊ እንቅስቃሴዎች ተደርጓል። እነዚህም ውጤት ያስመዘገቡ ሆነው ስለመገኘታቸው ጭምር ፕሬዚደንቱ አንስቷል። በጤናው ዘርፍ ደግሞ ትልቅ ምርታ የተመዘገበበት ሌላው ከውጭ ገቡ የነበሩ ግብዓቶችን በተለይ ደግሞ መድኃኒቶችን ጨምሮ ሌሎች የ ህክምና ግብዓቶችን በሀገር ውስጥ የማምረትና የመተካቱ ሂደትም እምርታ የታየበት ነው እና በጤናው ዘርፍ ላይ በጎ ሚና የታየበት ስለመሆኑም ጭምር ፕሬዚደንት አያስ ቀስላሴ በሁለቱ ምክር ቤት መክፈቻ ላይ እንዲሁ ሀሳባቸውን አንስተዋል። ሌላው ማህበራዊ ዘርፍ ደግሞ ልዩ ድጋፍ የሚሹ አካላትን ትኩረት ሰጥቶ እነሱን ተጠቃሚ የሚያደርጉ ስራዎችን መስራት ነው። በዋናነት አረጋውያን ክብራቸው ተጠብቆ የሚጦሩበትን እንዲሁም ደግሞ የተለያዩ አገልግሎቶችን የሚያገኙበትን እድል ማስፋት ተችሏል። ለህጻናትም የተለያዩ አማራጮችን በማስፋት ለነሱም እንዲሁ ተግባራዊ እንቅስቃሴዎች ተደርገዋል። ሴቶችን ተጠቃሚ የማድረጉ ስራዎችም እንዲሁ ተሰርተዋል። ወደ አመራርነት የማምጣቱም ሂደት ትኩረት ከተሰጠባቸው ጉዳዮች መካከል እንደሚጠቀሱም ፕሬዚዳንቱ አንስተዋል። ለአካል ጉዳተኞችም እንዲሁ መሰል አይነት እንቅስቃሴዎች ሲደረጉ እንደነበር ጭምር ፕሬዚዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የመክፈቻ ስነስርዓት ላይ ባደረጉት ንግግር ማንሳት ተችሏል። በተለይ ደግሞ የአካል ጉዳተኞችን የትምህርት ሁኔታ ተደራሽ በማድረግ እነሱን በሚመጥን መልኩ የተለያዩ ትምህርት ቤቶች እንዲገነቡና ና እነሱን ተጠቃሚ የሚያደርጉ ስራዎች መሰራታቸውንም ጭምር ነው ያነሱት። ከዛ በተሻገረ ደግሞ በዲፕሎማሲው ዘርፍ የተገኙ ስኬቶችን ስንመለከት ደግሞ ኢትዮጵያም በአንዳንድ ጉዳዮች ላይ በተለይ በቀጠናውም ሊሆን ይችላል፣ በዓለም መድረክ ላይ የነበራት ሚና እንደ መሽኮርመም ያለ ነው ተብሎ ይነሳ ነበር። ደፍሮ የመግባት ነገር ብዙም ያልተለመደ ነበር። ይህን ታሪክ ግን መቀየር ተችሏል ነው ያሉት ፕሬዚዳንቱ። ከኩስምና ወደ ተለወጠ ቁመና ሀገርን ማሻገር ተችሏል። ተደማጭ፣ ተገዳዳሪ ሀገር መፍጠር ተችሏል ነው ያሉት። ከዛ ባለፈ ደግሞ የባህር በር ጥያቄን ዓለም አቀፍ አጀንዳ ማድረግ የተቻለበት መንገድ ደግሞ በዲፕሎማሲው አውድ ከመጡ ስኬቶች መካከል ግንባር ቀደሙ ሆኖ ሊጠቀስ እንደሚችልም ጭምር አንስቷል። ከዛ በተሻገረ በተለያዩ ሀገራት የሚኖሩ ኢትዮጵያን ዜጎች በሚኖሩበት አካባቢ ሰብዓዊ ክብራቸው ተጠብቀው እንዲኖሩና ከዛ ባለፈም አማራጭ የስራ እድል እንዲያገኙ በርካታ ስራዎች ስለመሰራታቸውም ጭምር እንዲሁ አንስቷል። በዜጋ ተኮር ዲፕሎማሲ ይህ ሂደት በጎ ሚና ነበረው ሲሉም ነው የተደመጡት። ከዛ ባለፈ እንደ ሀገር ባህል እያደረግን የመጣ የሚጠቃለው የአረንጓዴ አሻራ መርሃ ግብራችን ደግሞ ከሀገር በተሻገረ በሌሎች ሀገራትም ባህል እስኪሆን ድረስ የደረሰበትን እድል መፍጠር ተችሏል የሚሉ ሀሳቦችም እንዲሁ የተነሱበት ነበረ። ከዛ ባለፈ ሀገራዊ ስኬቶቻችን ምንድናቸው የሚለውን ደግሞ ጠቅለል አድርገን ማንሳት ብንችል የባህር በርን አጀንዳ ያደረግንበት ሂደት አንዱ ትልቁ ስኬታችን እንደሆነም ጭምር ነው ፕሬዝዳንቱ ያነሱት። ከዛ ባለፈ የተጀመሩና ተጀምረው የተጠናቀቁ ግዙፍ ፕሮጀክቶች እንደ ታላቁ የህዳሴ ግድብ ያሉና ከሰሞኑም በቅርቡ በክቡር ጠቅላይ ሚኒስትሩ የተጀመሩት ነዳጅን የተመለከቱ ፕሮጀክቶች፣ የማዳበሪያ ፋብሪካን እና ሌሎችም፣ እኚህ ፕሮጀክቶችን ማሳካትና መጀመራችን በራሱ ትልቅ ሀገራዊ ስኬት ነው የሚል ሀሳባቸውን አንስተዋል። የስንዴ ልማት ላይ የሄድንበት ርቀት፣ አረንጓዴ አሻራን ያሳካንበትን መንገድ እን እንደ ሀገር ትልቅ ስኬት ያገኘንበት ነው ሲሉም ነው ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ላይ በነበራቸው ንግግር የገለጹት። ከዛ ባለፈ ቀጣይስ እንደ ሀገር ምን ይጠበቅብናል የሚለውን ሀሳብ ለማንሳት ደግሞ ብሔራዊ ተቋማትን ማጠናከር፣ በተለይ ደግሞ በስርዓት መለዋወጥ ሂደት ውስጥ የማይናወጡ ተቋማትን እውን የማድረጉ ስርዓት ትኩረት ተሰጥቶ ይሰራል ነው የተባለው። የትኛውም የፖለቲካ ፓርቲ ወይም ገዢው ፓርቲ ቢመጣም ቢሄድም ተቋማት ግን እዛው ጸንቶ የሚሄዱበትን አግባብ ማጽናት የሚችሉ ተቋማትን እውን የማድረግ ስራ ተጠናክሮ ይቀጥላል፣ ሲሉም ነው ፕሬዚዳንቱ የተደመጡት። ከዛ ባለፈ ዲጂታል አገልግሎቶችን ማስፋት ደግሞ ትኩረት ከተሰጣቸው ጉዳዮች መካከል ቀዳሚዎቹ ስለመሆኑም ነው የተናገሩት። በዋናነት የመሶብ አንድ ማዕከል አገልግሎት የዜጎችን ቀልጣፋ አገልግሎት እንዲያገኙ እድል የሰጠ በመሆኑ እነዚህን ሂደት ማስፋት ይጠበቃል ተብሏል። የፍትህ ስርዓትን ማጠናከር፣ የኢንዱስትሪ ማነቆዎችን በመፍታት የማምረት አቅምን ከፍ ማድረግ፣ ግብርናችንን ከበሬ ጫንቃ ወደ ዘመናዊ ሜካናይዜሽን ማሻገር እንዲሁም ደግሞ እንደ ሀገር የተጀመሩ የምክክር ሂደቶችን ማገዝ ቀጣይ እንደ ሀገር ትኩረቶች ናቸው። በዓለም አቀፍ መድረክስ ምን ማሳካት አለብን የሚለውን የብሔራዊ ደህንነት ስጋቶችን መቅረፍ፣ በተለይ ደግሞ ዓለም አቀፍ ስጋት የሆኑ እንደ ፍልሰትና ተያያዥ ጉዳዮች ላይ ትኩረት አድርጎ መስራት፣ በሁለቱ ውሃዎች ማለትም በአባይ ውሃና በቀይ ባህር ላይ ያሉ ፍላጎቶችን በሰላማዊ ንግግር የማጠናከር ሂደት ትኩረት ይሰጠዋል ተብሏል። የኢትዮጵያም የጎረቤት ዲፕሎማሲን በተመለከተ ኢትዮጵያ ለጎረቤት ሀገራት የውጭ ፖሊሲዋ የኢትዮጵያ ይታወቃል፣ ለጎረቤት ሀገራት ትኩረት የመስጠት ነው። ይህን ጉርብትናን በሚያጠናክር መልኩ ትብብርን በሚያጠናክር መልኩ እሱም ትኩረት ተሰጥቶት ይሰራል ተብሏል። በአለም አቀፍ መድረክም ሚዛንን ባስጠበቀ መልኩ የሀገርን ብሔራዊ ጥቅም ማስጠበቅ ቀጣይ በአለም አቀፍ መድረክ ኢትዮጵያ የሚሰራቸው ጉዳዮች ይሆናሉ ሲሉ ነው ፕሬዚደንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የመክፈቻ ስነ ት ላይ ሀሳባቸውን ያነሱት። በእነዚህ ጉዳዮችና በሌሎች ጉዳዮች ላይ ደግሞ በነገው እለት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንደራሴዎች ምክር ቤት ለሚነሱላቸው ጥያቄዎችና ሀሳቦች ማብራሪያና ምላሽ ይሰጣሉ ተብሎ ይጠበቃል። የሸዋና ሶዶ ወደ እናንተ ልመልስ፣ በእኔ በኩል ያሉ ጉዳዮችን ይመስላሉ።